ልጄ በሙሉ አለኝ ተግሬ ተሰቅዬ በሙሉ። ምን አይነት ቪዲዮ አየሽ የእኔ ቆንጆ? ገና ገና መላጣም የላችሁ መጣለሁ። ደግሞ ፀሐይ ከመጣ የዛሬው ቪዲዮ የትኛው? የዛሬው ደግሞ ዛሬው ቪዲዮ ሰራው ነው። አ ቅድም ላይቭ ማለትሽ ነው። እና ምን አይነት ቪዲዮ አየሽ የእኔ ቆንጆ? ምን አየሽ? ወፈርሽ ግን አባክሽ። እነ ምን ይደረግ ታዲያ እነ ልሞት ከወፈር

የሚገርም ነው። ማን የቀለልኝ ሰው ፊያናት እንዴ! አሁን እኮ ነው ያየሁት። የሰምር ቲሸርት የሰምር ቲሸርት ነበር። እነዚህ ረጃጅሞች እነ ናይቲ ምናምን ነገር አንድ አይነት አንድ አይነት ነው ያለን እና ገበየው ትመልሰው የኔን ቲሸርት የአረቢ ጌታ እንዳለን የወሰደው ልብሶችን ቲሸርቶችን ከላይ እግዚአብሔርን አንድ ቲሸርት ብቻ ነው ያለኝ። ወይ አላህ ያረቢ ሌላ ሰውሰኩ ነገር አል ፓንት ምናምን ገበየው ወስዷል አሁን ነው ያየሁት። የሰመንት ልብስ ስለአውጣ ላውጣ ስል ወስዷል። ወስዷል ፖሊስ ሲያር በደብደን የዛለት እኔ ውጣልኝ ብቻ ስለው እኔ ብቻ እየወሰድከው ስለ ወጣልኝ ውጣልኝ እያልኩኝ እኔ ምን ደ አሁን ያየሁት አየሁት። ገበያው ከብዶታል፣ ሰሞኑን በጣም ከብዶታል። ሚስትዮ አስከፍተዋለች፣ ምክንያቱም ብር ያስፈልጋል። ነጩ ጋር ሄዳ መሸወር አለባት። ገበየው ግንጋጋ አንተ እኮ ብር ከሌለ እኮ አትቀበጥም። ከፍቶታል ከፍቶታል በጣም። አይልማ እንዳሰቡ አልሆነለት። እንዳሰቡ እንዲ ሲያረዋች አረ ሰውየው በቀላሉ ይመለሳል። አሁን ማን ነክቷል እኮ? ኤዲተር አለችው እህት የምትባል ወይዘሮ ማነው? ግንባታ ሌላ ሸቀላ ለመምጣት አለባት። ሽሜው ጋራ ለሁለት ጥቁር የሚያጫውቷት እነጭ ሲገባ ጥቁር ይወጣል፣ ጥቁር ሲገባ ነጭ ይወጣል። ይሄዳ እና ሸቀላ ማምጣት አለባት። የቤት ኪራይ የሚባል ነገር አለ። ቲሸርቴን መልሻው ብሎ ካረጉሽል መፍዘዝ ጀምሯል። በቃ ኪሱ ባዶ ነው። አይኖሄም ይርቦታል። ርቦታ ብዙም እኮ አይፈልግም፣ እህትዬው ናት እንጂ ሆዱ ለሆዱ እንኳን የለውም ማለት ነው። ገባች፣ በቃ አሩበታል። እንደ ሬሳ እንዲህ ብሎ ለብሶ ጌታ፣ እንደ ሬሳ እንዲህ ብሎ ለብሶ ሬሳ እኮ ነው የሚመስለው። እንደዚህ ለብሶ እስቲ አንድ ጊዜ አብደላ ሲበጣ ሲወጣ እናስር ይገባል ያሰብኩት ተሳካ፣ ያለምኩት ደረሰ

ዛሬ የቁም ነው ያማራችሁ። ቁሚ ቁሚ ቁሚ ቁሚ። የቁምባችሁ ና አለሽ ወይ? አለን አለን ሰላም ነው አለለች። ዝም ብለሽ ከቁርም ፉድ ጋር ትቆራረጃለሽ። እኔን አታገቢኝም። ዝም ብለሽ ሐውልቴ እኮ አይሆንም። ብሩኬ ይባላል። አማ ኦኬ ብሩኬ አውቃለሁ። እንደ አንቺንም አያካለማ ቄት ነው ቄት ነው እስራኤል ብልሽ አሁን ሮኬት ልትተኩስ ነው ልትይ ነው። ኧረ እኔ የራሴ ሮኬት አለኝ። በቂ ሮኬት አለኝ። ኢትዮጵያ እንዳታነጻጽሪ ከየትኛው ምን ከማን ጋር አይ እኔ እኔ እኔ ደንግጦ በሩ የጠፋው አላልኩም ልትይ ነው ደግሞ ደንግጦ ጠፍቷል እሱ ልትይ ነው ማነሱ የራስ ፎቶ ነው እንዴ በቪዲዮ ወጣ ነበር ግን አንዳንዱ ቤት ስለማልወጣ እሷን ፈልገክ ነው እንዳይሉኝ። ገብቶሻል አይደል? አማለለች ይሉኛል። እንዲሉም ደግሞ አማለሽኛል ተቀላችሁ። የፍልፍሉን ድምፅ አይመስልም? አይስዌር ብዙ ሰው ነው የሚለኝ፣ በጣም ብዙ ሰው ነው የሚለኝ። የፍልፍሉን ድምፅ ነው የሚመስለው። ፎሎሽ ነኝ ጂጂዬ ናውጥ ናውጥ ደግሞ ፎሎ ሳታረገኝ ነው። ዝም በይ፣ ቆይ የሆነ ነገር ልነግርሽ ነው። ዝም እንደ አፍሽን ያዥ አንቺ ልጅ አይች ኮላሽ እንዴ! እኔ በልቤ ፎሎ እያረኩሽ፣ ገና ለገና እዚህ አፕሊኬሽን ላይ ፎሎ አደረኩሽ አላደረኩሽ እንዳይባንን ባነን ነው። ተይ፣ ምን ልልሽ እንደፈለግኩ ልንገርሽ፣ አይስቤርቱ ጋር እኔ እና ያንቺ ነገር የሚያልቀው በኢንቦክስ ነው። ወጣውኝ ኢግኖር፣ እንዳጋጨኝ ወጣውኝ። በቃ በኢንቦክስ ነው የሚያልቀው። አላለከስሻለሁ፣ አላከስሻለሁ፣ አላከስሻለሁ። እኔ ሰልፍ ሳፊሸንት ነኝ ማለት፣ ተካርዳውችልኝ፣ የቤት ኪራይ ክፈይልኝ፣ ጫማ ቀይርልኝ፣ ሻንጣዬን ይዤ የመጣው አልልም። አይ አውልሽ ቀብሬ ነው። ምንድን ነው ጁን ከልብሽ አውጥተሽ ወደ እኔ ነኝ